እኛ የተሰበረ ልብ እንጠግናለን ብለን የኛ ልብ ከተሰበረ። ቆ በመጨረሻም በጎ ነገር መናገር የምፈልገው ምናልባት እኛ ከሱዳን አናንስም ብዬ የማስበው በደሞዝ ደረጃ ሳይሆን ሱዳን ውስጥ ሰላም ህል ሴንተር የሚባል አለ። ክቡር ሚኒስትሩም ያውቁታል። ሱዳን በሳንክሽን ውስጥ ያለች፣ በማዕቀብ ውስጥ ያለች አገር ለዛ ህል ሴንተር ወይም ልክ እንደኛ ህዝባዊ ላልሆነ ተቋም አምስት ሚሊዮን ዩሮ ትመድባለች መንግስት ያንን ተቋምን ለማገዝ ዴር ኢዝ አዌይ መንግስታዊ ተቋም ባይሆንም የህዝብ ተቋም እስከሆነ ድረስ። ለዛም ነው በቅርብ ጊዜ በጎ አድራጎት የሚሰሩ ማህበራት የተደራጁትን መንግስት እየደገፈ ያለው። ምክንያቱም መንግስት እየሰራ መስራት የሚገባውን ስራ እየሰራ ካለ ይሄ ማዕከል ግዴታ የመንግስት ተቋም መሆን የለበትም። እኛ ስራውን እንስራላችሁ እናንተ ብዙ የሚያስቸግራችሁ ብዙ ፕራዮሪቲ አለ እኮ ሀገሪቷ ውስጥ። እሱም ስሩ። እናንተ ለእኛ ግን ቢያንስ ቤዚክ ኒዱን ስጡን። እኛ ለእንጀራ አንፈልግም። አንድ ሁለት ህፃን በሳምንት ከምናክም አምስት ህፃን እናድን። ግን ይሄ ቲም ለእርስዎም ለኢንተርናሽናል ዲፕሎማሲ ይጠቀሙበታል ብዬ የማስበው ለምሳሌ በኢትዮ ኤርትራ ሪሌሽንሽፕ ኤርትራ ውስጥ የልብ ማዕከል አለ።